የ የደበቱ አንዱን የዚህ አካል አድርጎ እየተመካከረ ይህ ውይይት በዛም ጭምር ግባት ሆኖ እንዲያገለግል ቀጣይ ሰፊ ለውጦችን በውይይትና በምክክራችን በማምጣት የኢትዮጵያን አንድነት የበለጠ እናጠናክርበት። የጋራ መግባቢያ ቋንቋ፣ የጋራ መግባቢያ ተልእኮ፣ የጋራ መጋቢያ ሀገር እንድትኖረን ለማረበብ የምክክር ኮሚሽኑ በሰፊው በፊት የፓናል ውይይት በማድረግ ለበዓሉ በክብረ በዓሉ መነሻ መንደርደሪያ፣ ወይም ደግሞ በባህሉ ላይ ለሚነሱ ሀሳቦች፣ ለውሳኔ ሀሳቦች ጭምር የሚያገለግሉ እንዲወጣ ታስቦ የተዘጋጀ መድረክ ነው። ስለዚህ የኢትዮጵያ ብሔር ብሔረሰቦች በዓል በሰፊው ወደፊት ሲከበር ነበረ። አሁን መንቀዛቀዞች ነበሩ። ነገር ግን አሁን እንዲሆን የሚረሳ አይደለም። ምንም በአንዲት ኢትዮጵያ በጋራ ብንኖር የማንንም ብሔር የሚጨፈለቅ ወይም የሚታጠፍ ወይም የሚተው አይደለም ማንነቱን ብሔሩን አክብሮ በኢትዮጵያ ወይ ደግሞ በጋራ ምንኖርበት ሀገር እስከሆነች ድረስ የማንም ይሁን ማንም ይሁን ምንም ብሔር ወደፊትም ይቀጥላል። ነገር ግን ብሔርን በማጉላት ለብሔር ብቻ በመቆም ወይም ደግሞ የእኔ ብሔር ብቻ ነው አንደኛ